ውጭ ልታገኘው ትችላለች። ውጭ እንደፈለገ ሊጋብዛት ወይ ልትጋብዘው ትችላለች። ነገር ግን የሩታ ትልቅ ስህተት ምንድን ነው? ይሳቅን ይዛው አብርሽ ቤት ወይም አብርሽና ሩታ ተከራይተው የሚኖሩበት ቤት ወስደው ነበረ። አብርሽም ድንገት ሲመጣ እንግዲህ ይሳቅን ቤት ነው ያገኘው። በጣም ነው የተናደደበት ማለት ነው። ሩታ ግን ምንም አልመሰላትም፣ እና ለምን አመጣሽው ለምንድን ነው እንደዚያ የተደፈርኩት ብሎ በጣም ተናዷል። እንግዲህ ሩታም አንተስ በግና ወይዘሊ ስትመጣ የነበረው ብለዋለች። ምክንያቱም ከዚህ በፊት ተዝካላቸው ሩታ ባለችበት ፍቅርን ይዟት እዛ የራት ግብዣ አድርጎላት ነበር ለፍቅር ማለት ነው። ከዛው ድኖ ሲጀመር በጣም የተናደደችበት የመጣቸውና ሩታም ያንን እንዲያስታውሰውና ስሜቱን ይወቀው በሚል መልኩ እንግዲህ ይሳቅን ቤት ይዛው ተገኝታ የአብርሽን ጨጓራ ላጥ ላጥ አድርገዋለች ማለት ነው። እና ጓደኞቼ እንግዲህ ትክክልና ትክክል አይደለችም የሚለውን ነገር ለእናንተ ልስጥ። ምክንያቱም አንዴ እኔ ፍቅሬ ከአብርሽ ጋር ነው ትላለች፣ አንዴ ደግሞ አብርሽን የሚያናድድ ነገር እያደረገች እንደዚህ አድርጋ ጨጓራውን እያላጠችው ነው ማለት ነው። ሌላው ምንድን ነው? ለምን መጣህ አብርሽ እንደስ ሚለው ነገር እንደዛም፣ እያናደደችው ከእሷ ጋር ክፉና ደግ መነጋገር አልፈለገምና ለምን መጣ ብሎ እሷን ከመጠየቅ ይቅ ይበልጥ የሚለው ምንድን ነው፣ አንተ ለምን መጣህ ሲለው፣ ምንድነው ያለው? አሞ ስላመማት ነው የመጣሁት አሞኛል ብላ ስትለኝ መጣሁኝ አለ ማለት ነው። እና አንተ በግነ ሆይ ና ስትባል ዝም ብለህ የምትመጣው እምቢ ማለት አትችልም ወይ ያለ ጭራሽ የሚቆጣው እሱን እራሱ ነው። ራሷን ብቻ መጣችሁ አይደል፣ እንደ መቆጣትም ካለበት ሩታ ነው መቆጣት ያለበት። ነገር ግን እሷ ምንም ነገር ሳይናገር አንተ እና በትልህ እንኳን መምጣት አለብህ ሆይ ብሎ እንግዲህ እሱን ነው ሲቆጣው የነበረው ማለት ነውና፣ ውጣልኝም ብሎ እጅናጁን እንዴት ነው አንገቱን ሸሚዙን ይዞ እንዴት ይቆጣተ እንዳስወጣ አይታችኋልና፣ ሲያው ማነ ትክክል ማነው ስህተተኛ ስተተኛ እኔ ሩታ ቤት ማምጣት አለባት ብዬ አላሰበ። ምክንያቱም ሌላ ቦታ መሄድ ትችላለች፣ የፈለገችበት ቦታ ነገር ግን ይሄ ንቀት ካልሆነ በስተቀር አብርሽ አለበት ቦታ ይዛው መምጣት አልነበረባትም። ገብታቸዋል እና ይሄ ስህተት ነው። ማንም ሰው ሊደግመው የማይገባ ስህተት ነው። ሰምኮ ስህተት መሆኑ ድብና እርጋት አድርጋታለች። ምንድ ነው ግን እሱን ማናደድ ማበሳጨት ትፈልጋለች። ምክንያቱም እሾክን በሾክ ነው ይሏቸዋል፣ ገቶቸው እሱ ርር ድብን የሚያደርጋት በዚህ መልኩ ስለሆነ እሷም ደግሞ ስሜቱን የወቀው አይነት በሚያስብል መልኩ ነው። እንግዲህ እሱ የሚያደርጋቸውን ስህተቶች እስከ ዛሬ ትናድድበት ነበር፣ ለምን እንደዚህ ያደረግ ምናምን፣ በጣም ትጨቀጭቀው ነበር። እሱ ግን ይሄ ጭቅጨቀዋን በቃ ለመደውና ኖርማል አደረገባት ለዛ እሱ የሚያደርገውን ከስር ከስር መድገም ጀመረች፣ ማለት ነው። አይታችኋል፣ እስከ ዛሬ እሷ ማልቀስ ምናምን ነበር አይደለ? ግን አሁን ላይ ግን ኖ አታለቅስም። እንዴት ነው ባልሽ አራት አራት ምንድን ነው ሲል አንድ ስድስት የሚባል አባባል አለና እንደዛ ነው እያደረገች ያለችው። እሱ የሚያናድዳት የእሱን ስህተት እየደገመች ነው ያለችው፣ ማለት ነው። እሱ የሚያደርገውን ነገር እያሳየችው ነው እና እሱ ደግሞ ምንድን ነው እሱ ሲያደርገው ኖርማል ነው፣ እሷ ስታደርገው ግን ያበሳጨዋል። ለምን እንደሆነ አላውቅም። ማለት ይሄ እኮ አይገርመውም መግረም አልነበረበትም። ምክንያቱም ይሄ ነገር እሱ ራሱ ነው ያስተማራት። ገብታቸዋል። እዛም እዚህም ማለት ከሁሉም ሰው ጋር ማውራት ከሁሉ ሰው ጋር እንደ ፍቅረኛ ሆኑ ቪዲዮ መስራት ምናምን እሱ ነው ያስተማራት። ስለዚህ ዛሬ እሱ የሚሰራውን ነገር እሷ ብት ደግሞ እሷ ላይ ሲሆን ለምን ደበረው ነው ስለዚህ አንዳንዴ ብታናድደኝም፣ ነገር ግን ማሳየቷ ራሱ ብቃት አላት። ወንድ ናት። ደግሞ ያሳቀኝ ተቀለች፣ ሙዚቃው ማለት ነው። እና ግን ለማንኛውም በምንም አይነት ሁኔታ ይሄ ነገር ልክ ነው ብዬ አላሰብም። ምክንያቱም እኛ የሆነን ሰው ተሳስተሃል ስንል ከኖርን የዛ ሰው የሚያደርገው ነገር የማያስደስተን ከሆነና ስህተት እየሰራ ከሆነ እኛ ደግሞ አንተስ ተሰርታል እያለን ያንን ሰው የምንናገረው ከሆነ እኛ ከሱ ተሽለን መገኘት አለብን እንጂ እሱ የሚሰራውን ነገር እኛ ራሳችን እየደገመ እየሰራ ነው፣ ሰውን የመውቀስ ምንም አይነት ሞራል የለንም ማለት ነው። ስለዚህ ከዛ ሰው ተሽለን መገኘት አለብን። የግድ አብርሽን ለማናደድ በዚህ ልክ መሄድ የለባትም። ገብታቸው አለ፣ በውጭ መገናኘታቸው፣ ቪዲዮ መስራታቸው እንዳለ ሆኖ ጭራሽ ቤት ድረስ ይዞ መምጣት አስፈላጊ ነው ብዬ አላስብም። እነዚህ ልጆች ቢጣሉስ ቢደባደቡና ሌላ ነገር ቢፈጠርስ? እዚህ ጋ እሱ አለሳልሶ ጻጣ ለው እንጂ የአብርሽን አያያዝ ካያችሁ አይታቸዋል፣ ቲሸርቱን ይዞ ነው እንደዚህ ብድግ አድርጎ ሲወስድ የነበረው። እሱም ታዞለት ዝም ብሎ ነው የሄደው እንጂ አሁን ቢደባደቡ ይሳቅ በዚህ ቁመቱ አንስቶ ወይ የት ሊያደርሰው እንደሚችል ማሰብ አለባቸውና በጣም ወፍራም ነው፣ ግዙፍ ነው፣ በዛ ላይ ረጅም ነው እሱ ማለት ነው። እና አብርሽን እንደ ጥባጥ ራሱ ሊያነሳው ይችላል። ስለዛ እሱ ግን ቤትህ ስለሆነ በቤትህ ምንም ነገር ነገር አልፈልግም ብሏል። ምክንያቱም ያው ጥፋተኛ እንደሆነ ተሰምቶታል ማለት ነው። ጥፋተኛ ስለሆነ ስለተሰማው ራሱ ቤቱ ድረስ መጥቶ አሁን እዚህ ጋር ጸብ ራሱ ቢፈጠር ማን ነው ጥፋተኛ የሚሆነው? ይሳቅ ነው። ምክንያቱም በሰው ቤት ነው የተገኘው፣ ገብታቸዋላ አብርሽ ግን ቤቱ ነው መጣብኝ ካለ መብቱ ነው። ማነው ነው የሚወቀሰው? ይሳቅ ነው። ለዛም እሱ ትዕግስቱን ዋጥ አድርጎ ይዞ ብድግ ማለት ይዞ ቲሸርቱን ሲጎትተው ብድግ ብሎ ነው የሄደለት ወደሚወስደው ቦታ አንሰከትሎት ይሄደው። ምክንያቱም ነገሩ ተፋፈሞ ችግር እንዲፈጠር አልፈለገም ይሳቅ ማለት ነው እንጂ እንደ አብርሽ መናደድ እንደ አካዋኑ ከሆነ ይሄኛውም ከዚህኛው ወገንም የሆነ ቃላትን ቢወራወሩ ኑሮ መጥፎ የሆነ ነገር ይፈጠር ነበር ማለት ነው። ስለዚህ ሩታ ልክ አላደረግሽም። ዛሬ ላይ የዛሬው ምንም አልተመቸኝም፣ አልጣመኝም ማለት ነው። ምክንያቱም እነዚህ ሰዎች ቢጣሉስ ምን ሊባል ነው? በምን ተጣሉ ሊባል ነው? በዛ ላይ ጦስ ውስጥ መከችው ራሱን ይሳቅን ነው። ምክንያቱም በሰው ቤት ነው የተገኘው ስለዚህ ነገረኛ አብርሽ እንኳን ቢሆን ተጠያቂ የሚሆነው ይሳቅ ነው፣ ምክንያቱም ያለ ቤቱን የተገኘው ማለት ነው። እና አብርሽ እንደማስተስተው ታውቂያለሽ። ከዛ ግን አንቺ ይህንን አደረግሽ። ሲቀጥል ደግሞ ትናንትና ስለምትጁ መስሎኛል ሪል እንዲያትሄድ መሄድ የለብህም ብለሽ ሊሄድ ነው ሲባል ሻንጣውን እንዲያስቀር ያደረግሽ። እሱ ደግሞ ኦኬ፣ አውቃ ነው ለካ ትወደኛለች፣ እኔን ለማስቀናት ነው ከይሳቅ ጋ የሆነች ብሎ ደህና እያሰበ ባለበት ሰዓት ጭራሽ ይሳቅን ይዞ ቤት ድረስ መጣሽ ማለት ነው እና ይሄ ነገር ትክክል አይደለም። ሰውን ለማናደድ ብላችሁ የማይደገም ስህተት አትስሩ። ይሄ በምንም መስፈርት ትክክል ሊሆን አይችልም። በቃ አይችልም፣ አይችልም። ሲቀጥል አንድን ሰው ወይ አትለቁ። እንዲ አንዳንድ ሰዎች ማለት ነው በረጅም ገመድ ያስሯቸዋል እና ይለቋቸዋል። ከዛ ግን ሲፈልጉ ይጎትቷቸዋል ገብታቸው አይደለ? እናንተ ስትለቀቁ እንደፈለጋቸው የተለቀቃቸው ይመስላችኋል፣ ግን ታስራቸዋል። በረጅም ገመድ ሲፈልጓችሁ ጎትታ ያቀርቧችኋል። ከፈለጓችሁ ደግሞ ይለቋቸዋል፣ ከነ ገመዳቸው ማለት ነው። እና እነዚህም ሰዎች ውስጥ ያየት ያለሁት ይህን ነው። እንዲ ወይ አልፈልግም ከሆነ በቃ አልፈልግም ብለሽ ላይፍሽን ተቀጣ ያለሽ የሆነ ሰው ሊሄድ ሲል ኖ ኖ ኖ፣ ማውራት አለብን እኮ እንደዚህ እንደምታስበው አይደለም፣ ናም ብለሽ አስቀራሹት። ትናንት ብታጅራ ሊሄድ ብሎ ማለት ነው። ኦኬ፣ ብትወደኝ ነው ብሎ ቀረ። ሲቀር ደግሞ አንቺ ጭራሽ ቤቱ ድረስ ይሳቅን የዘስለት ከቻልሽ ማለት ነው። ስለዚህ ይሄ ነገር ምንድን ነው? እና ጋይስ፣ አንዳንድ ጊዜ ዙሪያችን ልናይ ይገባል። እንደዚ አይነት ሰዎችን መጠንቀቅ አለብን። በቃ ከተውን ይተውን፣ ከነ መጨረሻው ከያዙን ደግሞ የያዙን፣ እንጂ የሆነ ያዝ ለቀቀ እያደረጉ ላይፋችሁን፣ ጊዜያችሁን፣ ሁሉ ነገራችሁን ነው የሚወስዱባችሁ። እንግዲህ ምንም ማድረግ አልችልም እና ይህንን ያየሁት ነገር ቢኖር ማለት ነው። ትናንትና ካልወደሱ እኮ ትናንትና ቦታ ጅራ ልሄድ ነው ሲልሽ፣ ኦኬ መንገዱን ጨርቅ ያደርግልህ ሄድ ማለት ይቼ ነበረ። ኖ እንደምታስበው አይደለም፣ ይቅርታ፣ እንደዚህ እያስቀየምሃሉ እያላሰብኩ ምናም ብለሽ አስቀርተሹ። ዛሬ ደግሞ እንደሚያናድደው እንደማይወድ እያወቅሽ አውቀሽ በሚመጣበት ሰዓት ሳቅን ይዘሽ ቁጭ በስጠበቅሹ ማለት ነው። ለዛ ልጁን ጨጓራውን ላጽሽ ብሩ ታ ፕሊስ ካብርሽ ጋር ታረቁ ኔ ካብርሽ ጋር እንድትታረቁ ነው የምፈልገው ሲጀምር ማለት ነውና የሚያምርባችሁ እንደዛ ነው ቆያችሁ እኮ እንዴ ማለት ጸብ በዛ አንዴ ከዳኒ ጋር አንዴ ከይሳ ጋር ማንቀራ ስለዚህ ካብርሽ ጋር እየሳቃችሁ ቪዲዮ ከሰራችሁ በጣም ነው የቆያችሁት ማለት ነው በጣም ስለዚህ ወደ ድሮ ፍቅራችሁ ተመልሳችሁ መልካም ነገር አድርጉና፣ ለሌላችሁ ደግሞ ሰው ሲያናድዳችሁ ማለት ነው ሌሎቻችሁ ሰውን ሲያናድዳችሁ ከዛ ሰው ተሽላቸው መገኘት ያለባቸው እንጂ ያ ሰው የሰራውን ስህተት እየደገማችሁ ሰውን ለማስተማር ወይም ሰውን ለማናደድ አትሞክሩ። ምክንያቱም ሰውን የሰው ልጅ ማናደድ ከፈለጋችሁ ተሻሽላችሁ ተለውጣችሁ ተገኙ። ማለት ዛሬ ላይ ሰዎች ለእናንተ ቦታ ካልሰጧቸውና ሰው እንደ ሰው ካልቆጠሯቸው እናንተ ጠንክራችሁ ሰርታችሁ ጥሩ ደረጃ ላይ ደርሳችሁ ብቃታችሁንና እንደምትችሉ ማሳየት አለባችሁ እንጂ እነሱን ጎዳ ብላችሁ እናንተን የሚያስጠላ ነገር ውስጥ መክተት የለባችሁ፣ ወደማትፈልጉት ህይወት መግፋት የለባችሁ። ምክንያቱም የእናንተ ህይወት ቢበላሽ ማን ነው የሚጎዳው? ዞሮ ዞሮ ራሳችሁ ነው። ስለዚህ ለሰው ልህ ብላችሁ ራሳችሁ ላይ ምንም አይነት ነገር ባትወስኑ አሪፍ ነው ላለሁ። ለማንኛውም ቤቱን ድብልቅልቁን አወጥተውታል። ትግስቱ ስጠይ ነው። በነገራችን ላይ አብሮ ሸሩታ እንደሚወዳት ማሳያ የሚሆነው ምንድነው ነው እንደዚህ እንኳን የሚያናድድ የሚያናድድ ነገር እያደረገች ክፉ ቃል ከሷ ጋር መነጋገር ጭራሽ አይፈልግም። መቆጣትም ያለበት እኮ እሷን እኮ ነው። ግን እሷን መናገር አይፈልግም እሱ ግብዣ ተደርጎለት የመጣውን ተንግደው ነው እየተቆጣ ያለው እና እዚህ ጋር ራሱ ምን ያክል እንደሚወዳት በዚህ ማወቅ ይቻላል። ለማንኛውም ምችት ይበላችሁ ማለት ነው።